በር ዜና ዛሬ ነፃነት እንግዲህ ከማን እንደወለደቻትና ከየት እንዳመጣቻት ቤተሰብም ሳያውቅ ወልዳ የደበቀቻትን ልጅ ከየት እንደወለደቻት ማን ነው አባቱ በሚለው ግልጽ አደረገች። ወይኔ በላቸው አብርሃም ስምህ ከተጠራ ብለን ይኸው እግራችን ሊላጥ ነው እግራችን ሊላጥ ነው። ኧረ ፍትህ ጠይቅልን አንተ ልጅ ፍትህ አትልልንም እንጂ። ሰላም፣ ሰላም ቤተሰብ እንዴት ዋላችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ላይክና ሼር ሰብስክራይብ እያደረጋችሁ እስከመጨረሻ ረከዳ ደረኝ እናንተ። ነፃነት እንግዲህ ዛሬም ወይኔ በላቸው እንግዲህ እኔ ከዚህ በኋላ የመጣው ነገር ይምጣ፣ እስካሁን ድረስ እገልሻለሁ ብሎ ነበረ የደበኩኝ፣ አሁን ግን እናገራለሁ አለች ማለት ነው። እና ነፃነት ዩኒቨርሲቲ ሄደሽ ዩኒቨርሲቲ ላይ እንደወለድሽ እናቃለን። እና ከአብርሃም ጋር እንደውም ስለወለድሽ ይመስለኛል የተለያያችን። እና ለማንኛውም ውድት ሰዎች ቀልዱን ቀልድ ነው እና የአብርሃምን ስም ታነሳለች ብለን እግራችን እግራችን ሊላጥ ነው እላችኋለሁ። እሱን ስሙ ከጠቀሰች እንደው ያለ አግባብ ስሙ ካነሳችሁ ብለን እግራችን ሙልጭ የሌለው እና አንቺ ልጅ አንቺ ሞላጭ የሆንሽ ልጅ ማለት ነው። እንደው ክብር የሚባል ነገር የለም፣ ለቤተሰብ ክብር የሚባል ነገር የለም። በዛ ላይ ደግሞ ስንኮምት ውሽሞች ይሰድቡናል ከታች ማለት ነው እናንተ ውሾች ናቸው። ውሻ በማያውቀው ሰው ይጮሃል እንደተባለ፣ ዝም ብላችሁ እየመጣችሁ መጮ ነው ርፒል አደርጋችሁ እኛን መዠለጥ ነው። ረ የማን ደጋፊ እንደሆናችሁ መጀመሪያ ላይ ከዛ ዛሬ ላይ ነጻነት የምትደግፉ ሰዎች የማን ደጋፊ እንደሆናችሁ እኮ እናውቃለን። ስለዚህ ወደ እናንተ እንዳንዞርባችሁ አርፋችሁ ቁጭ በለ። እውነቴ ነው ምላችሁ። እና ሁለት ሰዎች እናት የለኝም ብሎም ደብቆም ዛሬ ላይ እናቱ እያወጣበት ይገኛል። ቀጥሎ ደግሞ ሁለት ሰው ወልዶ ልጅ እንደደበቀ ራሱ እንናገራለን። ስለዚህ ለእኛ ቡታ ጀራዎችን ባትደርሱብን ባይነኝኔ ማለት ነው። እኔ እንደራሴ እምቢ ካላችሁ ወልዳ የደበቀችዋን ሴት አዲስ አበባ ላይ እሽኮሌል የምትልን ሴት መረጃ ያወጣባችኋለሁ። እውነቴ ነው ያወጣባችኋለሁ ማለት ነው እና አናቃችሁም አታቆንም። ስለዚህ አትደረሱ ብለን እንደርስባችሁም። እኛ ኮ ልጃችን ስሙ ካነሳችሁ ብለን ነው ሉጥ ሉጥ እያልን ነው የምንሄደው። እንዴ እኔ ጋይ የብሬድ ብላችሁ እኔ አብርሃምን ስሙ ካነሳችሁ ብዬ ነው የምሄደው እንጂ ለሌላ ነገር አይደለም። ገባችሁ አይደለም እና አትሳደቡ፣ ሪል እያደረጋችሁ እና ለማንኛውም፣ ከማን ነው የወለደችው? ከየት ነው? ጭንቅ ውስጥ ከምትገቡ እኔ ለምን አልነገራችሁም? ውድ ቤተሰብ፣ እሷ የወለደችው ከምንድነው? ዩኒቨርሲቲ ሄዳ እዛ ወለደች። ከዛ በኋላ አሳደገች እዛው። ቤተሰብ ማያውቅም አለች። እስኪ ዘጠኝ ወር የሚሆን አመት የሚሆን አላቅም። እናንተ ከተወለደ ዘጠኝ ወር አራስነት ይቀመጣል እንዴ? ሰው ቤተሰብ ሄዳ አትጠይቅም እንደ እኔ አላቅም። እና ቤተሰብ ማያውቅም፣ ያው ነካም ያደርጋታል፣ ትንሽ አመም ያደርጋታል፣ አማርኛውም ራሱ ይዘጋል። አንቺ ቁም ሳጥን የሆንሽ የልብስ መስቀያ የሆንሽ ሴትዮ ወይ ግልጿ ትናገሪ ወይ አትፋችን። እንዴ እንኖርበት እንጂ እንዴ። ሰሞኑ እንደዛው የሆነ ሰው የሆነ ነገር ይሆናል ብያል ሽያል የሆነ ሰው ልጁን የሆነ ሰው የሆነ ነገር ብሎ እኔም ልጅ የሆነ ነገር አላደርግም አልሽ። እንዴ ገባን እሺ። የነዛ የሁለት ልጆችን ልጅ ወልደው እንደደበቁ ልታወጪባቸው ጫፍ ጫፍ ደርሰሽ ነበረ። እንደዚህ ዞር ጥምጥም ዞረሽ ነበረ። ሳትናገር ይቀረ ታዲያ ለምንድን ነው የእነሱ ሚስጥር አውጪ። አሁን ተሳዳቢዎቹ ካላቆማችሁ ኮሜንት ኮምተን ሰው ቤት ሪፕሊ እያደረጋችሁ እናንተ ደነዝ ደደብ እያላችሁ የምትመልሱልን እውነት ለመናገር እኔ ዞርባችኋለሁ። እንዲሁ በጠብጣችሁ ይሻላችኋለሁ የብር በጣበጣችኋለሁ። ስለዚህ ባንበጣበጥ አይሻልም? ከእነ መረጃው እንደዚህ እያመጣው ነው የምለጥፍላችሁ። የምሬ ነው ብላ እለጥፍላችኋለሁ። የሆነ ሰው ልጁና እናቱ የደበቀ ሰው አለ። እንዲህ በተለይ እናቱ ልጁ እንኳ ችግር የለውም ያው የተወለደው በዝሙት ስለሆነ በዝሙት የተወለደ ልጅ ቢደበቅም ችግር የለም። ነውር ነው። እንዴት ወለድኩ ብላ አንደንስ ኮንፊደንስ ኖሯ ትናገራለች እናት ግን፣ አይደበቅም፣ አይካድም። የምሬ ነው ብላችሁና እምቢ ካላችሁ ይሄ ሰሞን እበጠብጣችኋለሁ። ብጥብጥ አድርጌ ካልደፈረሰ አይጠራም በሚለው አደፍርሼ ነው የምታዋችው። እኔ ምንም የሚቀንስብኝ ነገር የለም። ስለዚህ ታቆማላችሁ ወይስ ታቆም የብሬ ደውላችሁ ታቆማላችሁ አታቆምም? እኛ ልጃችን ጨዋላች ጨዋም ስለሆነች ነው የምንከራከርላት። ታቆማላችሁ አታቆምም? እና ወደ ወደ ሰዎች ወደ ለመናገር እናቱ ደብቆ የደበቀ ይገርሞል። ልጅም የደበቀል ከነ መረጃው ነው የምናመጣባቸው። እሷ ራሱ ዩቲዩብ ቻናላቸው አዘግይባችሁ ወይም ስትራክ ላይክባችሁ ብትሉ ራሱ በመጀመሪያ ማስጠንቀቂያ ሰርተን ነው ቪዲዮ ምን ሰራባት ያቻላል ድረሽ ሽካልሽ እንላታለን ድረሽ ሽካልሽ አንቺን ከምድረ ገጽ እንድትጠፊ ነው የምናደርግሽ እንላታለን እንዴ ዛሬ አንድ ሰው ሀያ አምስት ሺህ ብር ብትሰጡት የሰው ህይወት ሆነ ያበላሽዋታል ስለዚህ አርፋችሁ ቁጭ ትላላችሁ ማለት ነው ና ካልደረሰችብን አንደርስም እና ለማንኛውም ያው ልጁ የአብርሃም ነው ልጁ የአብርሃም ነው በቃ እውነቱን ተናገሪ ምንም አያመጣም ይለዋታል ኮሜንት ስር ማለት ነው እናንተ አብርሃም ሲወልድ ወይም ደግሞ ሲያደርግ አይታችላል እንዴ ወይኔ በላቸው አንተ ልጅ። ራሷን ታስከብርም እንደ ምን ይመስላል አብርሃም ማለት ነው። ራሷን ታስከብርም እንደ። አሁን እኮ እኔ ጠርጥሬዋለሁ፣ የሆነ ሰው ጠርጥሬዋለሁ። አንቺ ብሩኬ እኮ ውሸት ነው ሁሉንም ነገር አቀናብረዋለች ብሎ እኮ ሄዶ ተናግረዋል። አዲስ አበባ ለውሸት ሄደ እኮ ለውሸት ማለት ነው እኔም ውሸትን ለውሸት ሸገር ደነሱ ሄደ። በቡታ ጀራ ሶስት መቶ ኪሎ ሜትር አቋርጦ ሄደ። ምን ነበረበት? እዛው ተከናነበሽ። ቁጫቴም እንደ ውሸት ነው እሷ ዋሽታ ነው ያስዋሸችን አለ እና ታዲያ የአንቺ ውሸት መቼ ነው ማለቂያ ያለው? እነሱ ውሸት ጨርሰናል፣ በቃ ወደ ትክክለኛውን መንገድ መግባት እንፈልጋለን ብለው ገቡ። በዙሪያ ሻሉትን አንቺ ምን ልሆን እያልሽ ነው አንቺ መናጤ ይህን እና ጋይ ለማንኛውም፣ ያው ዩኒቨርሲቲ ላይ ነው የወለደችው። ያው ሰው እኮ ኮንፊደንስ ኖሮት እኮ አይናገርም። በነገራችን ላይ አባቷ ምናምን አባቷ ብትናገርም አባቷ እኛ አናውቀውም። የብር ነው ላችሁ። እናንተ የምትጠብቁት ሌላ ነው፣ እሷ የምታመጣላችሁ ሌላ ነው። ስለዚህ ባትሄዱስ? ቤቷ አለብኝ ብላችሁ አብርሃም ስሙ ከተነሳ ብላችሁ ዝም ብላችሁ ጫማችሁ የሄዳችሁ ጫማችሁ ከምትጨርሱ ምን ነበረበት አርፋችሁ ቁጭ ምትሉ እኔም ሲያቅለበልበኝ የኔማ እየሄድኩ ነበረ። ከዚህ በኋላ አልሄድም፣ ምክንያቱም ዩኒቨርሲቲ ላይ እንደወለደች እኮ ግልጽ ሆነ። በቃ ዩኒቨርሲቲ ላይ ነው የወለደቻት ማለት ነው። እና ከዚህ በፊት ራሱ የሱን ስም ታነሳለች ብዬ ነበረ ስመላለስ የነበረው። ዛሬም ሲሄድ የዩኒቨርሲቲ ጉዳይ ነው እየተጠቀሰ ያለው። እና ከአሁን በኋላ አመጣም ማለት ነው። እንደውም ይሄንን ስለጠቀስንን እናመሰግናለን። አህዮችሽን ደግሞ እምቢ ካሉ እንረግጣቸዋለን። የምሬ ነው ምላቸው። እናንተ የማን ደጋፊ እንደሆናችሁ ከጊዜ በኋላ ወደ እሷ መደገፍ እንደጀመራችሁ ስለምናቅ ቢ ካላችሁ ብዙ ሚስጥር አለ፣ እናወጣባቸዋለን። ከዛ በኋላ ትሞቱ እንደሆነ ታንቃችሁ ትሞቱ እንደሆነ እናያለን። እኔ ድፍረስረስርስ አርጌ አቧራ ነው የማደርጋችሁ። ስለዚህ አርፋችሁ ቁጭ ባለ፣ የምሬ ነው ምላችሁና ውድ ቤተሰብ እንደትሄዱ አብርሃም አልወለደም አብርሃም የለውም ብዬ ተከራከርኩኝ ሰሞኑ። አንቺ ምን ማስረጃ ያለሽ አብርሃም የወለደ ያልወለደ አላችሁ እንዴነችና፣ እኔ ማ ሲወልድ አላየውም። ነገር ግን እናንተ በሰፈር ትሰማላችሁ እኮ እንዴ፣ ከወለደ ትሰማላችሁ። የወለደውን እኮ ተነግሮናል። የምሬ ነው ምላችሁ፣ ወንድም ወልደዋል አንዲቷ ደግሞ ጭራሽ የባሰባት ማለት ነው። እናቷ አትረዳም ልበላችሁ፣ ልጇን አትረዳም። ልጇ እንዳለ በእንጀራ እናት ምናምን ትንከራተትባታለችና በቃ አትረዳትም። እሽኮሌሌ ትላለች፣ እሽኮሌሌ፣ እሽኮሌሌ። እምቢ ካላችሁ ይህንን ነው የምናገርባችሁ። እንደዚህ ፊትለፊት ለጥፍ ያመጣላችኋለሁ። እምቢ ካላችሁ የምሬ ነው የምላችሁ። እናቷ ራሱ ደውዬ እንደዚህ ድምፅዋን ነው ማስገባላችሁ። አለበለዚያ አርፋችሁ ቁጭ በሉ። እናቷን እንደምትበድል እናቷን እንደማትረዳት ልጅዋን እዛ ጥላ እሽኮሌሌ እንደምትል ግልጽ አደርግባችኋለሁ። ከዛ አርፋችሁ ቁጭ ትላላችሁ ማለት ነው። ስለዚህ ተከባብረን እንኖርና እኔ ደነዝ አይደለሁም። ደነዝ ስትሉኝ ይብስብኛል። ለምትደግፉትን ሰው ሚስጥር ነው ማወጣባችሁ። ሌላኛው የደበቀው እኛ እናወጣው። ለማንኛውም ሰላም ሁኑ ቤተሰብ።